ሮበርት ቶማስ ፓውል የጌታችን የኢየሱስ ክርስቶስ ከተወኑት መካከል ሌላኛው ታዋቂ። ይህን ሰው የማያውቅ ዓለም ውስጥ ያለ ነዋሪ አይመስልም። ሮበርት ፖል አንዱ የጌታችን የኢየሱስ ክርስቶስ ታሪክን የተወነው ነው። ሰኔ አንድ አስራ ዘጠኝ አርባ አራት እንደ አውሮፓውያኑ ተወለደ በእንግሊዝ አገር። ፖል የተወለደው በሳልፎርድ ላካንሻየር፣ የካትሊን ልጅ ወይም የልጅቷ ዴቪስ እና ጆን ዊልሰን ፓውል ነው። በማንቸስተር ሰዋሰው ትምህርት ቤት በዚያን ጊዜ ቀጥተኛ የእርዳታ ሰዋሰው ትምህርት ቤት ነበር፣ ተምሯልና በማንቸስተር ዩኒቨርሲቲ ህግን ትምህርት ተከታትሎ ተመርቋል። ሄንሪ ወይም ሀሪ የተባለ ታላቅ ወንድም አለው። ይህ ግለሰብ የጌታችን የኢየሱስ ክርስቶስ ታሪክ ፊልም የተወነው በ1978 እንደ አውሮፓውያኑ እንደሆነ ጭምርም ነው የወጡት መረጃዎች የሚያሳዩት። የጌታችን የኢየሱስ ክርስቶስ ታሪክ ብቻ ሳይሆን የተለያዩ ፊልሞችን እንደተወነ ጭምርም ነው። በርካታ ፊልሞችን እንደተወነ ነው የወጡት መረጃዎች የሚያሳዩት። በአሁን ሰዓት ደግሞ ምስሉ ላይ እንደምትመለከቱት የ80 አመቱ እንደሆነ ጭምርም በህይወት እንዳለ ነው የወጡት መረጃዎች የሚያሳዩት በአሁን ሰዓት የ80 አመት ለመሰረተ ምረት የአሁኑ ፎቶ እንደሆነ ጭምረም ነው የደረሱን መረጃዎች የሚያሳዩት። እስካሁን ድረስ አብሬያቸው የቆየሁት ሚኪነኝ ከሚኪታቦርም ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኘው። ሰላም ቆዩልኝ።